አሜሪካ የአንድ ወገንተኝነትን የገበያ ተከላካይነትንና በታሪፍ ኢኮኖሚያዊ ጉልበተኝነት የምታራምደው የውጭና የገበያ ፖሊሲ የአሜሪካንን ኩባንያዎች ጨምሮ የዓለም ኢኮኖሚን እንደሚጎዳና እንደሚያዛባው ቻይና ገልጻለች። በምረጡኝ ቅስቀሳቸው የዶናልድ ትራምፕ ደጋፊ የሆነውን ቴስላን ጨምሮ የአሜሪካ ኩባንያዎችና ተወካዮቻቸው ታሪፍ እያመጣ ያለውን የዓለም የኢኮኖሚ አደጋ ለመቀልበስና ለመፍታት ተጨባጭ እርምጃዎችን ሊወስዱና ጫና ሊያሳድሩ ይገባል ስትል ጥሪ አቅርባለች። ቤጂንግ ትራምፕ ካለፈው ረቡዕ ጀምሮ ወደ አሜሪካ ከውጭ የሚገቡ ምርቶችን ዋጋ የሚያንር አዲስ የታሪፍ ጫና ጥለዋል። በርካታ ሀገሮች የቻይናና የአውሮፓን ጨምሮ የአጸፋ ወይም የበቀል ታሪፍ ከአሜሪካ ወደ ሀገሮቻቸው በሚገቡ ምርቶች ላይ ጥለዋል ወይም ለመጣል ዝተዋል። በዓለም ዙሪያ ያሉ የሽርክና ገበያዎች ዋጋ በከፍተኛ ፍጥነት እያሽቆለቆሉ መሆኑን ተከትሎ በዓለም ዙሪያ ያሉ ባለሀብቶችና ኩባንያዎች የስጋት ምጥ እያማጡ ነው። በታሪፉ የተቀሰቀሰውን ዓለም አቀፍ የአክሲዮን ገበያ ቀውስና ትርምሱን ተከትሎ የአሜሪካ ገበያዎችም በከፍተኛ ደረጃ መውደቃቸው ተዘግቧል። አሜሪካ ወደ ውጭ ከምትልከው ወይም ከምትሸጠው በላይ ወደ ሀገር ውስጥ የምታስገባው ወይም የምትገዛው ምርት በብዙ በርካታ እጥፍ የበለጠ ነው። ይህም የገበያ ኢፍትሐዊነትን በማስከተል የዋሽንግተንን ቢዝነስና ገበያ አቀጭጮታል ይላሉ። ፕሬዚዳንት ዶናልድ ትራምፕ የተጣለው ታሪፍ ይህንን የገበያ ኢምፖርት ኤክስፖርት ሚዛን ማጣት በማስተካከል የራሱን ድርሻ ይወጣል፣ በርካታ የሥራ ገበያዎችንም ወደ ሀገር ውስጥ ይስባል ሲሉ ይደመጣሉ። ከዚህ ሌላ ፕሬዚዳንት ዶናልድ ትራምፕ እንዳሉት የነዳጅ ዘይት ዋጋና የዋጋ ግሽበት እንዲቀንስ በማስገደድ ረገድ የተጣለው ታሪፍ ወሳኝ ከመሆኑን ባሻገር ወደ ሀገሪቱ በሳምንት ጊዜ ውስጥ ብቻ በቢሊዮኖች ዶላር እየመጣ ነው ሲሉ ይሞግታሉ። በኋላ በሁለት ዙር ተከታታይ 10 በመቶ በቻይና ገቢ ምርቶች ላይ ታሪፍ ከመጣላቸውም ሌላ ተጨማሪ 34 በመቶ የአሜሪካንን የነፃነት ቀንን መሠረት አድርጎ ዋሽንግተን ቻይና ላይ ተጨማሪ ታሪፍ መጣሏ ከፍተኛ ተቃውሞን ከዋናዋ የንግድ አጋራቸው አጋጥሞታል። አሜሪካ ፈርስት የትራምፕ ፖሊሲ ዓለም አቀፍ ሕግን የጣሰና ዓለም አቀፍ የምርት ሰንሰለትን ያዛባ ከገበያ መርህና ሕግ ውጪ ከነፃ ገበያ ስርዓት ውጪ ያፈነገጠ ተከላካይነት ወይም የገበያ ጠባቂነት አቅጣጫን የሚከተል በድምሩ የዓለም ኢኮኖሚን የሚያተረማምስ የግለኝነት የአንድ ወገንተኝነት ዩኒላተራሊዝም ቁመና ውጤት ነው ብላለች ቻይና። ቻይና የራሷን የ34 በመቶ ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ የአጸፋ ታሪፍ በመጣል የአሜሪካ ኩባንያዎችንና ሸማቾችን ስጋት ላይ የጣለ እርምጃ ወስዳለች። የመበቃቀል ዓለም አቀፍ ግብይቱና መወራወሩ ከፍተኛ ጋት ፈጥሯል። ሩሲያ እስካሁን ድረስ ከፕሬዝደንት ዶናልድ ትራምፕ አዲስ የታሪፍ ወጀብ ያልደረሰባት ወይም ያመለጠች ሀገር ይመስላል። ቢሆንም ከታሪፍ ጫናው በኋላ ብቻ ሳይሆን ከአጸፋ የበቀል የሀገሮች የገቢ ምርቶች የታሪፍ ጫና በኋላ ይመጣል ወይም ይከሰታል የተባለው የዓለም የገበያዎች ብጥብጥና ምስቅልቅል መዘዝ ለሩሲያም እንደማይቀርላት እየተነገረ ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ለፕሬዝደንት ፑቲን ቀጣዩ የዓለም የኢኮኖሚ ሁኔታ በውጥረት የተሞላ እንደሚሆን ነግረዋቸዋል። በተለይ የነዳጅ ዋጋ እንደተባለውና አሁንም ምልክቱ እየታየ ባለው ሁኔታ የሚያሽቆለቁል ከሆነ የነዳጅ ኃይልን በገፍ ወደ ውጭ ለምትልከው ሩሲያ ጥሩ ዜና አይመስልም ይባላል። ፔስኮቭ እንዳሉት ራሳችንን ለመከላከልና ከወጀቡ ለማምለጥ በቂ ዝግጅት ያለን ቢሆንም አሜሪካ ዓለም አቀፍ የገበያ ግርግር ውጥረትና ጥርጣሬን የሚፈጥር የአንድ ወገን ጥቅምን ብቻ ያሰበ ስሜታዊ ውሳኔ ነው የወሰነችው ብለዋል። ካናዳ ሌላዋ ተቃዋሚ ናት። ከካናዳ ወደ አሜሪካ በሚላኩ ተሽከርካሪዎችና የተሽከርካሪ መለዋወጫዎች ላይ የ25 በመቶ ታሪፍ ለመጣል ዋሽንግተን መወሰኗን ተከትሎ የካናዳ መንግሥት ከአሜሪካና ከዓለም ንግድ ድርጅት ደብሊው ቲኦ ጋር በጋራ ለውይይት ለመቀመጥ መወሰኗን አስታውቃለች። ካናዳና አውሮፓ ተሯሩጠው የአጽፋ የበቀል ታሪፍ ጅራፉን ማጮህ የፈለጉ አይመስልም። በቅድሚያ ውይይትና ክርክር ይደረግበት። ለአሜሪካም ለዓለምም፣ ለሁሉም የሚበጀው የገበያ ስርዓት በጥናትና በመግባባት እንዲፈጸም አሜሪካን ላይ ጫና ማሳደር ይቀድማል ብለዋል። የዓለም የንግድ ድርጅት እንዳለው ደግሞ የአሜሪካ በካናዳ ላይ የታሪፍ ጫና እንደ አውሮፓውያን አቆጣጠር የ1994ቱን በታሪፍና በንግድ ግንኙነት ላይ ከተደረሰው ስምምነትና ግዴታዎች ጋር በቀጥታ ሄዶ የሚላትም ነው። ፕሬዚዳንት ትራምፕ ለግራውም ለቀኙም ለውስጡም ለውጭውም ተቃውሞና ፍራቻ ጆሮ ያላቸው ግን አይመስልም። የጣሉት ታሪፍ ተጽዕኖ ላሰጋቸው ሪፐብሊካኖችና ለዘርፈ ብዙ ኩባንያዎቻቸው እንዳሳሰቡት አዲስ በፈጠሩላቸው ቋንቋ ፓኒካን አትሁኑ ማለታቸውን የፖለቲካ ተንታኙ ክሪስማሰን ዘግቧል አትርበድበዱ ይሄ ከአስርትና አስርታት ዓመታት በፊት መደረግ የነበረበት ነው ጠንካራ ደፋርና ታጋሽ እንሁን ውጤቱን ታዩታላችሁ ብለዋል የትራምፕ የንግድ አማካሪ ፒተር ናቫሮ እንዳሉት ታዲያ የታቀዱት ታሪፎች በዓመት 600 ቢሊዮን ዶላር ለሀገራቸው ሊያስገቡ ይችላሉ ይህም ወደ አሜሪካ ከሚገቡት አጠቃላይ ምርቶች ዋጋ አምስት እጁን ያህል ነው ብለዋል። ታሪፍ አሜሪካንን በውብ ዓለማዊ የገበያ ሁኔታ ውስጥ ያስቀምጣታል ናቫሮ እንደተነበዩት